አሰላሙ ዓለይኩም ወረህመቱላሂ ወበረከቱ ድና የተከበራችሁ የቻናሌ ጓደኞች እንዴት ናችሁ? ሰላም ብያለሁ። ሁላችሁንም በያላችሁበት ያላት ሰላም ና ዝነታናንተገሪ ሆነ ሁላችሁ ሰላም ብያለሁ። እህለን እህለን ብለናል ተጠሩ ደጃፍ ከፍቶ ዘጋጀ ነው። አሁን እኮ መካላይ ደጃፍ ከፍቶ ተሆነ እየፈራ ነው ማለት ነው። ለዛ ነው ውዶች፣ አህለን ብለናል። ሁላችሁንም ሰላም ብያለሁ። ለቤታችን አዳዲስ ተሆናችሁ ላይክ እና ሰብስክራይብ ያርጉልኝ። እኔ ውዶች አህለን ብያለሁ። በነገራችን ላይ ልሞት ነው ማለት ነው ዛሬ። እንዴ ዛሬ ጌታ ታውኛም ትን ሱብሃነ ከላካ አንድ ነገር ታጅ ከጎደለ ሞት ይሻላል ማለት ነው። ግን አልሀምድሊላህ እኛ ሙሉ አካል ይጽና አላህን እናመሰግነዋለን። አልሀምድሊላህ ሁሉ ነገር ለኸይር ነው እና ዛሬ ፍትፈታ ነው የመጣነው። እሺ ፍትፈታ አህለን ብለናል። ላይክ እያደረጋችሁ ሼር እያደረጋችሁ እንደኛ ሉ ምን ሸርት አደረጋላችሁ ውሸቱን ውሸቱን ሰው ውሸቱን ውሸት የሚያዋራ ያኔ ዝም ብሎ

ሜን መአን ሜን እና እነዚህ ውጭ ዜጎች ምን እንደሆነ ታውቃላችሁ? የት ነሽ አንቺ፣ የት ነሽ፣ ምንድነሽ ነው የሚሉት።

ማብሬፍ እና ስለ ሩታ ነው ዛሬ የመጣ ነው። ሌላ ወሬ አትቀላቅሉ ማለት ነው። ወላሂ ነው የምላችሁ። እጅም ማለት ነው ብርጭቆ ቆርጠ ልሞት ልሞት ይሄን ለዝጋር እኮ እንዴት አድርጌ ልነሳ? እጄ ወላሂ ልጆች ብርጭቆ ምናምን ከነብስር ጥለው አለ ከሰብረው እኔ ደግሞ አላየሁትም ዕቃ አነሳ ሽልቅቅ አረገኝም ትላላችሁ፣ ቅንጥስ ነው አረገኛ፣ አጥንት ድረስ። አሁን እጂ ምን ሊበራሽ ነው? ትንትና ጀምሮ አቁሜ አቁሚ ያጠጥኩት አሁን ደሞ ታልይማብኝ እና ማለት ነው። ስለ አብሬሽንና ስለ ሮታል ማን ነው? ይሄም አብሬሽ የሚባለው የመጨረሻ ወሰኛ አለው።

ወአለይኩም አሰላም ወረሐመቱላህ በረካቱ እህለን። አንዳንዶች አሻንጉሌት የሚልኩ አሉ፣ አህለን ብለናል። አሻንጉሌችም ለይሩም አህለን ብለናል። ሁለቱም ላይክ አርጉም፣ ላይክ እና ሸር እያረጋችሁ ማለት ነው። የኔ ውዶች ላችኋለሁ። ለሁሉም አንድ አይነት አመለካከት ነው ያለን፣ ለጥሩም ለይሩም ለምኑም አንድ አይነት ርቅስ ብቻ ስለሆነ ጣጣ የለም። ጣጣ የለም ማለት ነው። እሺ እና እኛ የምንፈልገው ላይክ እና ሰብስክራይብ ሼር ብቻ ነው። ለሌላ ለሌላው ምንም ቦታ ስላልኖረን አይዲ ነው ማለት ነው። እሺ እኔ ወዶች እና ሁላችሁም ላይክ እና ሼር ማድረግ ብቻ አትርሱ። እኛ የምንፈልገው እሱም ብቻ ስለሆነ ሀጃችን ለሌላው ምንም ምንም ምንም ቦታም ስርፋም የለም ማለት ነው ወአለይኩም ሰላም ወረህመቱላህ በረካቱህ። ያህለን ብለናል። እስቲ አጫውትን ኮመንት ዛሬ እስቲ ርቅሱ ላይ ባሉት ሰዎች ነ የመጣ ነው። ስለ ነሱ እስቲ ትንሽ ትንሽ እናውራ። እነሱን ሞላሒ እነሱ ቤት አሁን በቃ ለአንዴ እስተ ሶስት መቶ ሺ እስተ አምሳ ሺ እስተ አርባ ሺ ተ 40 ነው ቃ የሚታየው የኛ በሹው ቀርቶ በመቶ ራሱ የለም። ሁላችንም ደግሞ የምናየ እኛ አማዳን ቤት ያለን ልጆች ነን። ለምን ነው አማዳን ቤት ያለውን ማናበረታታው ስበሳችን ለነዚህ ወቀሳን የመጣ ነው ዛሬ ኮሜንት ታለ መልሱን ስጡን ማለት ነው። እሺ እኛ አስበሳችን ብዙ ይተወራል ነው والله <سؤال> አሁን ሞኒ ያልሆናል ሞኒ ይሆናል ሞኒ ይሆኑ ቁጫላል ማለት ያል ነው። ግን ኢትዮጵያ ልትሪት ወራይ ብቻ ነው ሂደን የምናየው እንጂ ዘላለም ተዘፍዝፈን ከሁሉም ጀምሮ መዳም ቤት ያለውን ሳርቻ ገሬ ገባለሁ የሚለውን አበረታቶ አላማ ላይ የሚያስገባ ሰው የለም ማለት ነው። ግን አጅሮን የሚገኘው ደግሞ እዛ ላይ ነበረ ወላሂ። ምክንያቱም ወልከው ነው። ዛሬ ይሄንን ሰው ሸይጣን የሆነ ልጅ ሺ እና ሕለን ብለናል፣ የኔ ውዶች።

ላይክ አርጉ ሼር አርጉ። ይሻላል ትንሽ ደቂቃ ነው የምቀመጠው እዚ ቤት ለላይቭ ላይ ቁጭ ብሎ ብዙ ደቂቃዎች ማሳለፍ ዋጋ ስለሚያስከፍል ትንሽ ደቂቃ ነው የምቀመጠው። እዛው ድረስ ላይክ እና ሰብስክራይብ አርጋችሁ ቶሎ ቶሎ ኮሜንት አርጉ ማለት ነው። እሺ፣ ቶሎ መልሱን ልስጣችሁ እና ኮሜንታችሁን እንዲ አርጅ ማለት ነው ጓደኞቼ በዚህ ላይ እንደማላገኛችሁ ሌላ ኮሜንት አስቀምጡ፣ ኮሜንታችሁ እንደውም ኢንሻአላህ መልስላችኋለን ማለት ነው። የኔ ወዶች አህለን ብለናል። አህለን ወሰህለን እንዴው ተረጋጋችሁ። እንደሄን ሰሞን እኔ ቲክቶክ ሜዲያም ገብቼ አላቅም አላቀም፣ ይሄ ሁለት ቀን ሶስት ቀኔ ማለት ነው። ያኔ መግባት እገባለሁ ግን እንደት ተረታት እያላቅም። እንዴት ነው ስለ አጀንዳውስ ሰሞኑን ስለ

ሁላችሁንም ሰላም ብያለሁኝ፣ የኔ ወዶች እና ላይክ እያደረጋችሁ ግቡ ማለት ነው። እስቲ ኮሜንት ላንብብላችሁ የሌላ ሰው እዚህ ላይ እስቲ ካላችሁ እሺ በሉት። አላላችሁ ግን አላነብም ማለት ነው። መልስ መልስ ስላለው ማለት ነው። እሺ የእኔ ወዶች የዘንድሮ ሀጅ ማለት ነው ስብሐነከ የዘንድሮ ሀጅ የዘንድሮ ምንድን ነው የሚባለው? ይሄ የዘንድሮ ሰኡድ ቃማ አቤት አቤት አቤት አቤት ጉር ነው የምትሉት እኮ ያልመጣ ህዝብ የለም እኮ። በ በባህር ወልቅ እያለ እንደው ተጠቅላለ መጡ። እዚሁ ሰዑዲ ገቡ ማሻአላ ነው። መልካም ዘመን መልካም የቃማ ዘመን እንበለው እንጂ።

ሳይድ የመን እንግዲህ፣ ምስኪንዬ ዛሬ ምዘው እንትና ነው መሰለኝ። ስለሱንም በሰሞኑ እንትና ወራ የከረም ነው ግን ምንም ነገር መልስ የለውም። ምንም ነገር መልስ የለውም ማለት ነው። እዛው የመን ቁጭ ብለዋል። ሚስቱም ደግሞ

እንደኔ ሀገሩ ገባለሁ ብሎ በሀገሩ ሩቅ የሆነበት ማለ ነው፣ ስት መልስ አድርጎ ስት መልስ አስቀምጡ። ወላ ማድር የዚ ላይ የሆነ ኮመንት አይቼ እምባ ነው የሚናከው ማለት ነው። እንደኔ ጓደኛ አለኝ እላለሁ። አንዳንዴ ደግሞ ማለት ነው። እሽ ወላ እንዴ እኔ ጓደኛ አለኝ እንዴ እምለው ኢንሻአላህ ካየር ነው። የኔ ወዶች አህለን ብለናል። ሁላችሁ አል ላይክ አርጉ፣ ሸር አድርጉ

ለቆይታችን እናመሰግናለን። አብራችሁ ለቆያችሁትም ላልኖራችሁትም ደግሞ ዝመጡ ላይክ እና ሰብስክራይብ ያደረጋችሁ ቻናሉን አሳድጉት ማለት ነው። እኔ ውዶች ኢንሻአላህ በአዲስ ቪዲዮ እንመጣላችኋለን። እዛው ድረስ ሰላም ሁኑልኝ። ሰላማችሁ በዝት ይበል ብያለሁ። በነገራችን ላይ በነገራችን ላይ ላይብ ገብቻ ላይ ከነበረ ሰሞኑን አንድ ቀን ገብቼ ማንም የለ። ከዛ ገባሁና ወጣው። አሁን ደግሞ ገባሁ፣ ብገባ ማንም የለ አሉ፣ ግን ኮሜንት የሚሰጥ የለም። ካለ ኮሜንት ደግሞ ላይ ባያምርም፣ ከዛ ነው አሁን ለወጣ ያልኩት ማለት ነው። ውድ ጓደኞቼ እና ባላችሁበት ሰላማችሁ ይብዛልኝ። ቻናሉን አሳድጉት። ኢንሻአላህ ቢስሚላህ ኢንሻአላህ ወደ አዲስ ነገር እንመጣላችኋለን። አሁን እንግዲህ አረፋ ስንት ቀን ቀረው መሰላችሁ? ወደ ታህ ቀንም ጎሏል። ወደ አስራ አምስት ቀን ነው እንግዲህ የቀረው ኢንሻአላህ ብስምላ። ሀጅ በኋላ እንግዲህ ሀጃውን ያሰውን ኩላላህ አላህ ዝብላችሁ ዱዋር የኔ ውዶች ቻናሌን ተከታተሉ ማለት ነው እሺ። ምርጥ ምርጥ ቪዲዮ ነው የምለቅላቸው። ገራሚ ገራሚ የሆነ እንደው ኢትዮጵያ ሁናቸው። ብለን አህለን ብለን አሉዶቼ አህለን አሌይኩ በነገራችን ላይ ማለት ነው። ላይ ከአርጓችሁ ግቦሽ ትገቡ